ግርህ ነው እሺ፣ ምን ይላል? ቢያሻንም ኖሮ ነፍስን ሁሉ ቅንነቷንና እምነቷን በሰጠናት ነበር። ግን ገሃነምና ገሃነምን ከአጋን እንትና ከሰዎች የተሰበሰቡ ሆነው በእርግጥ ሞላለሁ። ስለዚህ ጋ ምን ለማለት መሰለህ? ቢያሻንም ኖሮ ነፍስንና ነፍስን ሁሉ ቅንነቷንና እምነቷን አምነታን በሰጠናት ነበር፣ ማለት አልሰጣትም ማለት ነው። ግን ገሃነብና ከአጋንትና ከሰዎች የተሰበሰበው ሆነው በእርግጥ ሞላለሁ ሲል እዚህ ጋር ቅንነቷን አልሰጠንም ማለት አይደለም። በይቅና አላስረዳ። እሺ፣ ሌላ ደግሞ ስላለ አንድ ላይ ታስረዳኛለህ። ሌላው ልንገርህ፣ ይሄን ልጨርስ፣ ችግር የለም፣ ትከተላለህ። እሺ በቃ።

የሚያመጣ የራሳችን ውሳኔ አድርጎ ተወልደን ይሄን ነገር ማለት ነው። ይሄን ለመግለጽ ነው ነው። እሺ ሌላውን ደግሞ ልንገር? እሺ። እሺ ሌላው ደግሞ ከጋኔንም ከሰዎችን ብዙዎችን ለገሃነም በርግጥ ፈጠርን አለ። ከሰዎችና ከጋኔኖች ለገሃነም በርግጥ ፈጠርን። እነሱ በሳቸው የሚያውቋቸው ልቦች አሏቸው። እነሱ ማናቸው ለገሃነም የተፈጠሩት ማለት ነው። ለእነርሱ በሳቸው የማያዩበት አይኖች አሏቸው ለገሃነም የተፈጠሩ ሰዎች እነርሱ በሳቸው የማይሰሙባቸው ጆሮች አሏቸው እነዛ እንደ እንሰሳዎች ናቸው አለ ለማን ለገሃነም የተፈጠሩት ሰዎችን ያለው ይልቁንም እነርሱ በጣም የሳሳቱ ናቸው እነዛ ዘንጊዎች እነርሱ ናቸው ለገሃነም የተፈጠሩት ለማለት ፈልገው በዚህ አንቀጽ ላይ ምንድን ነው ቀድሞ እስከነባቸዋል ወይ ነው ታዲያ እ አይ ለ ግን እዚህ ጋር እኮ የሚለው በእርግጥ ከጋኔንም ከሰዎችን ብዙዎችን ለገሀነ በእርግጥ ፈጠረና አለ የተፈጠረ አለ ማለት ነው። ለገሀነ ማለት ለመለሰለህ አዳምጥ እሺ፣ አንዴ ላስረዳህና የተረዳሁበት መንገድ እንድታስተካክለኝ ማለት ነው። ስለ አሁን እኔ ሌላ ሰው ምናምን ጠይቄ አሁን እንደዚህ ሸሆችን ምናምን ማቃቸውን በአካል ማለት ነው ዘንጊዎችን ነው እንደዚህ ያለው ምናምን ሳይሆን፣ እዚጋ እዚጋ ግን የሚለው ከጋኔንም ከሰዎችም ብዙዎችን ለገሀነም በእርግጥ ፈጠርን። እዚጋ አሁን እየገለጸው ያለው ከዚህ በኋላ የሚቀጥለው ለእነርሱ በሳቸው የሚያውቋቸው ልቦች አሏቸው ሲል የሚያውቁባቸው ልቦች አሏቸው የተባሉት ለገሃነም የተፈጠሩ ሰዎች ናቸው። ላስረዳ አንድ ጊዜ እሺ። ደስ ነኝ። እነዚህ ሰዎች ውጤታቸውን ቀድሞ እየነገረህ ነው። ነገር ግን እንዴት ወደዚህ ሊሄዱ ቻሉ የሚለውን ደግሞ እነርሱ እንደሆነ እየነገረህ ነው። ቀጥሎ ምን አለ? ወደ ጀሀነም ይሄዳሉ ካለ በኋላ እንደሚሄዱ ቅድመ እውቀቱን ከገለጸ በኋላ አላህ ሱብሃነሁ ወተዓላ ለምንድነው ጀሀነም የሆኑ እነዚህ ሰዎች ተብሎ ቢጠየቅ፣ ያና መልሱ እዚያው ጋር ሌላ ቦታ ሳድ ለ እነዚህ ሰዎች ጆሮዋቸው አይሰሙም፣ ዓይናቸው አያዩም፣ ልባቸው አያገናዝቡም ማለት ራሱ አምላክ በነቢያት በኩል ያወረደላቸውን ትምህርት መስማትም አይፈልጉም ማየትም አይፈልጉም መገንዘብም አይፈልጉም። አይ እኔ አልሰማህም በቃ ብሎ ሸሽተው ሄዱ። ሰዎች አንፈልግም አሉ። ይህ መስማትም ማየትም መገንዘብ አልፈልግም ካላለ ሰው ወዴት ሊሄድ ይችላል ተብሎ ቢጠየቅ እነዚህ ለጀሃነም ነው የተፈጠሩት ማለት ነው። ወደ ቴራ ለጀሃነም ቀድሞ መወሰን ነው ወይ? ስለ ቅድመ ውሳኔ እየተናገረ አይደለም። ለቅድመ ውሳኔ አይደለም። ወዴት እንደሚሄዱ ይህንን ቀድሞ አላህ ስብሐን ወተዐላ ለሁ ዕልሙ ልሙስበቁ ፊ ዛሊክ ወዴት እንደሚሄዱ እየተናገረ ነው። ለምሳሌ ሁለት አደረግኩኝና እኩል ይሆናል ብዬ አንድ ሲደመር አንድ አደረግኩኝ። አይ ይሄ ሁለት የሚለው የስንትና የስንት ድምር ነው የአንድና የሁለት ድምር ውጤት ነው፣ ቀድሞ የተቀመጠልኝ አያልና አላህ ስብሐን ወተዐላ እነዚህ ሰዎች ወዴት እንደሚሄዱ ከተናገረ በኋላ በምን ምክንያት ሊሄዱ እንደቻሉ ደግሞ እየነገረ ነው ሊሄዱ የቻሉት እኔ ስለቀደርኩባቸው ቤል ከዛ በኋላ ወሰኘባቸው ነው። ችግር የለውም፣ ያሰባችሁት ነገር ትክክል ነው፣ እንችላለን ላ ነገር ግን የስራቸው ውጤት እንደሆነ ይሄው፣ ልብ አላቸው። እነዚህ ሰዎች ግን አለ ሰጥቷቸዋል፣ አሟልቶ ግን መገንዘብ አይፈልጉም። እነርሱ ላይ የተወረደውን ቃል አይን ሰጥቷቸዋል፣ ማየት አይፈልጉም። ጆሮ ሰጥቷቸዋል፣ መስማት አይፈልጉም። አንፈልግም ብለው እራሳቸውን ዘጉ። ስለዚህ እነዚህ ሰዎች ወዴት እንደሚሄዱ እየተናገረ ነው። እሺ።

የሆነ ሀዲስ ነው ሙሉ በትክክል አላውቀውም፣ ግን የሆነ የተወሰኑ የሆነ ስንት አርባ ሚሊየን ሰዎች ናቸው ጀነት የሚገቡት ምናምን። ብቻ የሆነ ገደብ፣ የቁጥር ገደብ ያለው ጀነት ይገባል ምናምን የሚል ሀዲስ አለ መሰለኝ። እንዲህ ቲክቶክ ላይ ሲዘዋወር ነው የሰማሁት። አይደለም፣ ደስ አይደለም የሚለው ላስረዳ። አርባ ሚሊዮን ምናምን ሳይሆን ነብያችን ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን እያስተማሩ ያለ ሰብዑን አልፍ ን የ ጀና ሳ ከእኔ ትውልዶች ከእመቶች ያለምንም ቅጣትና ምርመራ ሰባ ሺህ ጀነት የሚገቡ ሰዎች አሉ ብለው ተናገሩ። ከሰሃቦች መካከል ከሚሰሙት መካከል አንደኛው ጠየቀ።

ስለዚህ ወደ አምስት ቢሊዮን የሚጠጋ ህዝብ ያለምንም ቅጣትና ምርመራ ወደ ገነት የሚገባ እንጂ ሌላው ገነት አይገባም ማለት አይደለም። እነዚህ ብቻ ናቸው ማለት አይደለም። አይደለ እነዚህ ያለምንም ቅጣትና ምርመራ የሚገቡ ናቸው ብለው ተናገሩ እንጂ እነዚህ ብቻ ናቸው የሚል አይደለም። ታዲያ ከእነዚህ አለመሆን ምን ያስፈልጋል የሚለውንም መስፈርት አስቀምጡ። እዚያው ነብስ ላ ስለም ሁሙ ለዚና ላ የስተርቁን ወላ የተጠየሩን ወላ የክተውን ረብህም የተወከሉን ብለው ገለጸዋቸው። እነዚያን ለማን ናቸው ተብለ በተጠየቁ ጊዜ እነዚህማ ላ ስተርቁን አሉ። ላ መንገድ የማይፈልጉ ናቸው ይጀመያ ተናገሩ። ለምሳሌ ከአምላክ ውጭ ሌላ አካል አምላክ ብሎ የሚታሰብበት ቦታ ምድራዊ ጤናን ለማጸጋ ለማግኘት ብሎ ጠንይ ጋር የሚሄድ እንደነዚህ ሰዎች ጋር ይሄ የሚያደርግ ከሆነ ከነዚህ አይሆንም አሉ እና ፈውስን ለማግኘት ብሎ ከአላህ ውጭ በሌላ አካል ሄዶ የፈለገ ሰው አንደኛ ይሄ ነው ይሄ አያገኝም ከነዚህ አይሆንም አሉ ሁለተኛው ምክንያቱ ምንድን ነው ወላ የተጠየሩን አሉ በገድ የሚያምኑ ናቸው አሉ ገድ ማለት በእኛ አካባቢ ወሎ ገድ ይባላል ገድ ታውቃለህ ወይንም ደግሞ እሱ ማለት ነው አንዳንድ ሰዎች በቀኛቸው የሆነ ልክ ጠዋት ስትገዛው ጊዜ የሀገራችን ሰው ምን ይላል? በቃ አንተ ገዴ ነህ፣ ዛሬ ይቀናኛል ብሎ ያስባል። አየህ ይሄንን ጸጋ መምጣት በሰውየው ላይ ያንጠለጥለዋል። ከአምላክ ዘንድ እንጂ ጸጋ የሚመጣው በዚህ በሰውዬ ስለገዛህ አይደለም። በዚህ አያምኑም፣ በገድ አያምኑም እነዚያ ሰዎች ብለው ገለጻቸው። ነብስ ስላ ላ ሰላም። ከዚያ በኋላ ወላይክተውን ዋላ አረቢህም የተወከሉን አሉ። ይልቁንስ እነዚህ ሰዎች ያለምንም ቅጣት ምርመራ ገነት ይገባሉ የተባሉት በሁሉ ነገራቸው ላይ በጌታቸው ላይ ብቻ የሚመኩ ናቸው ብለው ገለጿቸው ነው እና እነዚህ ብቻ ናቸው አይንም ሐዲሱ። ነገር ግን እነዚህ ያለምንም ቅጣትና ምርመራ ወደ ገነት የሚገቡ ናቸው ብለው የተናገሩላቸው ናቸው። እና ሌላኛው ጥያቄ ደግሞ ትንሽ ይቅርታ፣ እንደዚህ ጥያቄ ስለምጠይቅ ግን ትንሽ ወጣ አፍሽር እንትን ነው። ያው እኛ በዚህ ምንድነው ኩፍር ነው የምትሉት እናንተ፣ በዛ ህይወት ውስጥ እየኖርን ብዙ ብዙ ነገሮችን እናደርጋለን እና ወደ አሁን እኔ በቅርቡ ሻሃዳ ይዛለሁ ብዬ እጠብቃለሁ፣ በዚህ በሰሞኑ እና ወደ ስ አስገባ ከዚህ በፊት ከሴት ጓደኛዬ ወይም ከፍቅረኛ የማድረጋቸው ብዙ ነገሮች ነበሩ። ለምሳሌ ግንኙነት ላይ ብልት ማስጠባት ምናምን፣ በተለያዩ አቅጣጫዎች ግንኙነት ማድረግ ምናምን፣ እነዛ ስላም ውስጥ እንዴት ነው የሚታዩት? አይቻለም? ሐራም ነው ክልክል ነው አደለም? ብልት ማስጠባቱም በተለያየ እንትን አው፣ ሐራም ነው አይቻልም። አላህ ልጆችን በምታገኝበት ቦታ ላይ ብቻ ነው መገናኘት ብሎ የደነገገው ንሳኡኩም ሐርሱን ለኩም ፈእቱ ሐርሰኩም አንና ሺእቱም እያለ ይናገራል። ሰላም አለይኩም እና ልጅን ልታገኝበት በምትችልበት ቦታ ብቻ ነው እስቲና መገናኘት የተደነገገው። እሺ፣ ያ ደግሞ ባፍ ደግሞ ልጅ አይገኝም። ስለዚህ አይቻልም። እሺ፣ በቃ እሺ፣ እደው የሚያደርጉ በቅርቡ ሸሃዳ ይዛለሁ ብዬ ተስፋ አድርጋለሁ። እናቴም ክርስቲያን ነች፣ ያው እንስለም ምናምን ስላት ትልቅ ሰው ነች፣ እና የሰፈሩ ሰው አብዛኛው ክርስቲያን ነው። ያደግኩበት ሃይማኖት ለቅቄ ምናምን እንትን ስል ሰው ምን ይለኛል ምናምን ትለኛለች። ሰው ነው የምትፈራው እሷ። እና ዱዓ አርጉልኝ እስኪ። ሰላም አለይኩም ወረህመቱላሂ ወበረካቱህ። እሺ እሱ ጥያቄ ማለት መጀመሪያ ከያኔ እናቴም አባቴ ሙስሊም ናቸው ስፈጠር ማለት ነው። ከዛ ያደኩት ሌላ ቦታ ስለነበር ከክርስቲያን ወገኖች ጋር ነው ያደኩት እና እዛ ክርስትና አደረጉኝ ጠበል፣ አስጠመቁኝ የክርስትና እናት ምናምን። በቃ ያኔ ክርስቲያን ሆንኩኝ ቤተክርስቲያን እሄዳለሁ ምናምን እና ያለው ብዙ ነገር ማለት ነው እስከ አስራ አራት አመት ድረስ ማለት ነው። ከዛ በኋላ ቤተሰብ ጋር ሲሄድ ያኔ የገጠራማ አካባቢ ነው ግን ስለ እስልምና ያኔ ብዙም ነገር አያውቁም። ግን ማርያምን እግዚአብሔርን እያልኩኝ እንትን ሙድ ይዙብኝ ነበረ ጓደኞች ምናምን በእዛ ሲሆን፣ እንዴ የሙድ መያዣ ሃይማኖት ነው እንደብዬ ወደ ራሴ ሃይማኖት ተመለስኩ። ወደ እስልምና ተመልሼ ግን ሻዳ አልያዝ አልያዝ። በጣም እኔ ውስጤ ደስተኛ አይደለም፣ ጥያቄ ይሆንብኛል። ጊዜና ብዙ ጊዜ ሻዳ እንደዚያ ሲያዙ ምናምን ይሄ እኮ ሻዳ ሳሊዝ ነው ወደ ስልምና የገባሁት ምናምን። በየ ውስጤ ብዙ ጊዜ ደስተኛ ይሆንብኝ አይሆንም፣ ማለት አይሆንም። እሺ ውስጥሽ እንድረጋጋ ያለ መያዝ ትችያለሽ፣ ነገር ግን እስከዛሬ እስከመሽበት ድረስ ይስማሁን በእስላም ላይ

ስራ ቦታ ብዙ ጊዜ ሰዎች የቶሎ ቶሎ ብር ስለማያስተላልፉልኝ ያሁን ለሮሜዳን ስለተለፉ ለቤተሰብ ለመላክ የሆነ ውሸት ዋሽቼ የሆነ ሰው ታማ ምናምን ለእርዳታ ነው የምልከው እና ቶሎ ላኩልኝ ብዬ ዋሽቼ፣ ከዛ ለእርዳታ ነው ምናምን ስል ሴትዮዋ ሁለት መቶ ብር ከራሷ ጨምራ ላከችና፣ ይህንን ምን ማድረግ አለብኝ? እሺ ማዋሸት አይጠበቅባችሁም። ቤተሰብ ያስፈልጋቸዋል መላክ አለብኝ ብላችሁ ይሄ ችግር የለም። ለቤተሰብ ስለምትልቁ ጊዜ ስለምትረዱ ይሄ ማዋሸት አይባልም። ምናልባት አሁንም ሊሆን ሊዘገይም ይችላል። ነገር ግን ቤተሰቦች ያስፈልጋቸዋል የምልክላቸው ገንዘብ ብላችሁ መቀበል ይሄ ውሸት አይደለም። ስለምትልቁ፣ ስለምትረዷቸው ይህ ነው። ሌላው የተጨመረውን ገንዘብ ሰደቃ አድርጊው ወይም ለማዳም በትክክል ሳት ነግሪያት ነግሪያት ይሄ ዋሽቻሻለሁ ብትያት ችግር መፈጠርብሽ ከሆነ ሳት ነግሪያት፣ ገንዘቡን መልሽላት ወይም ደግሞ ለድሃ ለምስኪኖች መስጠት። እሺ፣ አይ ሌላ ሰው ሲጠይቅ እንደዛ አንቺ ምስኪን ስለሆንሽ ብትጠቀሚበት ችግር የለው ምናምን አይሎ ይሄ እንዴት ይታየ? አንቺ እየሰራሽ ነው አይደለ? ሰራለሽ ካንቺ በታች ነው ምስኪኖች፣ ስጫቸው እንሻላ እሺ፣ ቀጣይ ጥያቄ እንተ ቁርአን ግሩፕ ላይ ኢሞ ግሩፕ ላይ ነው እና የምንቀራው በክፍያ ስለምንቀራ ማለት ክፍያ ስከፍል አሳልፌ ነው የሦስት ወር አራት ወር አምስት ወር እያረኩ ነው እና የምከፍለው። ከዛ ስራ ቦታ ላይ አልመቻችልኝ ስል መቅራት አይመችኝም ስል የቀረሁበት እንዳለ ሆኖ ያልቀረሁበት ኡስታዝ እንደዚህ መልስልኝ ስለው ልቀር ይከፍልሻል ማለት ብሩ፣ አይመለስልሽም ከተመቸሽ መቅራት ነው እንጂ አይመለስም። ማለት ያስነት ታይ ታይ ድጋሚ አይሆንበትም። ድጋሚ ግሩፕ ላይ ቁርአን ስንቀራ በክፍያ ነው እና ምን ቀራው አሰልፊ ነው የምከፍለው በአንዴ ያኔ ሰልፍ አራት የባንዴ የሶስቱ ያራቱ ያምስቱ እያደረኩ ነው እና የምከፍለው። የቀራሁበት እንዳለ ሆኖ ያልቀራሁበትን ትርፍ ብር ያለውን ውስታዚን አልተመቸኝም ለመቅራት መልስልኝ ስለው፣ ምክንያቱም እኔ ግሩፕ ላይ መቅራት ስላልፈለግኩ ብዙ ነገሮች ያስከፉኝ ነገር ስለነበር መቅራት ስላልፈለግኩኝ፣ አልፈልግም ብሩን መልስልኝ ያልቀራሁበትን ቆርጠህ ያልቀራሁበትን መልስልኝ ስለው መተሽቅል እንጂ አልመልስም አለኝ። እሺ ቀድማቸው ክፍያ የምታስከፍሉ አስተማሪዎች ካላችሁ አላህን ፍሩ። ሰው ካገለገለ በኋላ ነው የዛኔ ሊቀበል የሚገባ ቀድማ ያስከፍሉ እና ከዚ ያልቀሩበትን ካልተስማማችሁ በመካከላችሁ ስምነት ካልተፈጠና ያንን መመለስ አለበት። ዲን እኮ ነው ይሄ። እነርሱን ለማገልገል ብለህ ነው አይደለ የተቀመጠው። እንደዛ እስከሆነ ድረስ ዲን ለማገልገል ብለህ እስከሆነ ድረስ ያልሰራህበትን ከሰዎች አትቀበል። የሚያስተምር ሰው ካለ በነቢያችን ሰለላሁ ዓለይሂ ወሰለም ጊዜ ሰሐቦች አንድ ሰው ታሞ ቁርአን ቀሩለት ከዚያ የተሰጣቸውን ገንዘብ አንደኛ ሲሻለው ጊዜ ነው የተቀበሉት ሁለተኛ ወደ ነቢያችን ሰለላሁ ዓለይሂ ወሰለም ጋ ሄደው ጠየቋቸው እንብላው ይህን ገንዘብ ሲሏቸው ብሉ ብሏቸው እና ነገሩ ከሆነ በኋላ ያልሰራህበት ገንዘብ ተቀብሎ መብላት ይህ ወንጀል ነው አይሆንም። ካልተስማማቸው በመካከላቸው አስማማቸው ነገር ከተፈጠረ ያንን ነገር መልስ

ቀጣይ ጥያቄ፣ የክርስቲያን ስጋ ያኔ አይፈቀድም፣ መብላት አይፈቀድም እና እያወቅን መብላ እንደማይፈቀድ እያወቅን ከበላን ምንድን ነው እንትሉ? ወደ አላህ ተውበት ማድረግ። እሺ፣ ቀጣይ ጥያቄ ደግሞ ለክርስትና በእናቴ አላህ ይራህመት አርፋለች እና ለክርስቲያን ሰው በእናቴ ስም ሰደቃ ብሰጥ?

ሰላምዊ የሆኑ የሌላ እምነት ተከታዮችን መልካም ብትውሉላቸውን ያልከለክላቸውን ብሎ ተናቆል ስለዚህ ይቻላል ችግር የለም እሺ ሰላም አብ እንዴት ነህ ከላይ ያለሆች አብ ይሰማል ቢ ይሰማሃል ወይ ሰላም አለይኩም አለይኩም ሰላም። እኔ ጥያቄ ቁርአን ላይ አላህ ለምንድን ነው ፈጠረን እያለ የሚናገረው? እሱን ምክንያቱን ነው እምትፈልጊ እንትኑ ለምን ሆኖ ፈጠረን ሲል አላህ ስብሃነወተዓላ ከአንድ በላይ ሆኖ ነው አይደለም? እና ተናግራል። አንድ ብቻ ተናግራል። እኛ የሚለው ቃል በአረብኛ ለሁለት ይከፈላል። አንደኛ የብዜተኛነት አለ፣ ሁለተኛ የግነተኛነት አለ። የብዜተኛነት ማለት ብዙ አካሎች ሆነው አንድን ስራ ሰርተው ሳሉ ከመካከላቸው ያንን ወክሎ ሁላቸውን ወክሎ ሲናገር በዚህ የብዜት አንድነትን ያመላክታል። ይሄ ነው። ሁለተኛ ደግሞ ምንድነው የግነተኛነት ነው። አንድ አካል ሆኖ ሳለ ገናና ስራዎችን በመስራቱ ግነቱን ለመግለጽ ክብሩን ለመግለጽ እኛ እንዲህ አድርገን ብሎ የሚናገረው ነው። አላህ ስብሐነወተዓላ ደግሞ በቁርአን ላይ ባደረጋቸው ታላላቅ ድርጊቶቹ እና በዋላቸው ጸጋዎች ላይ ነው እኛ የሚለው ስለማንነቱ ሲናገር እስከተባለ በማንነቱ ላይ እኔ ነው የሚለው ሲነግረን ስለራሱ ለምሳሌ ኢነኒ አነላህ ይላል ላ ኢላሃ ኢላ አነ ይላል እኔ አላህ ነኝ ከእኔ በስተቀር ሌላ አንድ አምላክ የለም ይላል ታዲያ ስንት እንደሆነ ገልጾልናል ወይ

በሱረት እንዲህ መጨረሻው ገጽ ላይ ምን ይላል? ወላ ተቆሉ ሰላሰህ ኢንተሁ ኸይረን ለኩም ኢንነማ አላሁ ኢላሁን ዋሂድ። ሶስት አትበሉኝ አለ። ከዚህ ንግግር ተቆጠቡ እኔ አንድ አምላክ ብቻ ነኝ እና አለ። ስለዚህ ወይም አንድነት ጉዳይ ላይ እኔ አንድ ብቻ ነኝ እያለ ነው እኔ የሚናገረው። እኛ የሚለው ስለምንድን ነው? ስለ ዋላቸው ጸጋዎችና ስለ ሰራቸው ታላላቅ ገና ና ስራዎች ሰማይን ስለመፍጠሩ ምድርን ስለመፍጠሩ ማንም ይሄን ያደረገ ከአምላክ ውጭ አይደለም። ስለዚህ እነዚህን ገናና ስራዎች በመስራቱ አምላክ ለአላ ሱብሃነሁ ወተዓላ እኛ እንዲህ አድርገን የሚለው። ለዚህ ሁለተኛው ደግሞ ሲናገር በሁለተኛ ወገን፣ ለምሳሌ የሆነ ጊዜ ሰምቻለሁ አንተ ጋ ረገም ናቸው የሚለው ጋ በሁለተኛ ወገን የሚያስነግረው እሱን በቁርአን ላይ በአራት መንገድ ይናገራል። አንደኛ እኔ እያለ ይናገራል። ሁለተኛ ያ እያለ ይናገራል። እኔ አምላካችሁ አላህ ማለት ያ ነኝ ያለ ይናገራል። ያ እዮሀ ናሱ ተቁ ረበኩም ለዚ ከለቀኩም፣ እናንተ ሰዎች ሆይ ጌታችሁን አላህን ፍሩት፣ ያ እርሱ ከአንድ ነፍስ የፈጠራችሁ ከዚያም ከአንዷ ነፍስ ጥንዷን የፈጠረላት እያለ ይናገራል እና ስለዚህ አንደኛ እኔ በማለት ይናገራል። ሁለተኛ ያ በማለት ይናገራል። ሶስተኛ፣ እርሱ በማለት ይናገራል። አራተኛ፣ እኛ በማለት ይናገራል። በዚህ በአራቱ መንገድ አላህ በቁርአን ላይ ይናገራል። ለታቻል በአራቱ መንገድ ይናገራል። እሺ። ሶስተኛው ባይብል ላይ እግዚአብሔርም እንደዚህ የሆነ በሁለተኛ ወገን ያስነገረው ካለ ማስረጃ እንድትሰጠኝ ነበር። ያው እግዚአብሔር ስለማን ኢየሱስ ክርስቶስ ማንኛውም ሰው ኢየሱስ ስለሆነ እግዚአብሔር ማንኛውም አካል በመጽሐፍ ቅዱስ ላይ አንደኛ ስለ ራሳቸው እኛ እያሉ የሚናገሩበት ቦታ አለ። ያ ብለው የሚናገሩበት ቦታ አለ። በሁለተኛ ወገን እንደዚህ የሚናገሩበት ቦታ አለ። ኢየሱስ ክርስቶስን ብንወስድ ለምሳሌ መጽሐፍ ቅዱስ ላይ ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው ይላል። አይ ስለማን ነው እየተናገረ ያለው? ስለ ራሱ አይደለ? ከሰማይ ከወረደው በቀር ከሰማይ ከወረድኩት በቀር አይደለም ከወረደው በቀር፣ ስለሌላ አካል እየተናገረ ይመስላል። ነገር ግን ስለ ራሱ ይናገራል። የእግዚአብሔርን በ የሰው ልጆችን ስራ ለማየት ወረደ ከእግዚአብሔር ዘንድ

ዋአለይኩም ሰላም። ጥያቄያችሁ ምንድን ነው? ቀጥል።